በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሰኔው ለሰኔ በዛቲ ዕለት ተስካሮሙ ተስካረ በዓሎሙ ለቅዱሳን ክቡራን ኮዝሞስ ወድሚያኖስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ ሀያ ሁለት በዚች ቀን የከበሩ ቅዱሳን የቆዝሞስና የድሚያኖስ የእናታቸውና የወንድሞቻቸው የበዓላቸው መታሰቢያ ቤተክርስቲያናቸውም የከበረችበት ታምራታቸውም የተገለጠበት ነው። እነሆ ዜናቸውን ኅዳር 22 ቀን ላይ ጽፈናል። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ሰላም እብል ለቤቶሙ ቅድስት ዘተሐንጸ ሎሙ ድህረ ሀለፈ ዕልወት ለውልደት የወደያዳ የራን ለቆዝሞት ሰማይት ስሙ ሳቄ ወቶሙ ሳቄ ወቶሙ በውስተ አውድ ዘከስት ዋው ዋው ቶም እከዳ ነዳዲ እሳት። በዚችም ዕለት ለመነኮሳት መጀመሪያቸው ለሆነ ለከበረ እንጦንስ ረድእ የነበረው የዋህ ጳውሊ አረፈ። ይህም ጳውሎስ በረህኛና እጅግ የዋህ ጻድቅ ነበረ። ደም ግባቷ ውብ፣ ስራዋ ግን ክፉ የሆነ ሚስት አገባ። ከእርሱም ልጆችን ወለደች። በአንዲትም ቀን ከእርሻው በተመለሰ ጊዜ ከሎሌው ጋር ስታመነዝር አገኛት። ባያቸውም ጊዜ ሳቀ። ያንን ሎሌውንም ከልጆቿ ከቤቷና ከንብረቷ ጋር ውሰዳት፣ እኔ ምንም አላዝንም። እግዚአብሔርም ወደ ፈቀደልኝ እሄዳለሁ አለው አለው ከዚህም በኋላ ወጥቶ ወደ አባንጦንስ ሄዶ የምንኩስና ልብስ ለበሰ የአባን ጦንስንም ስራ ተከተለ በደውያትና በሰይጣናት ላይ ጸጋና ኃይል እስከተሰጠው ድረስ በጾምና በጸሎት ተጋደለ በአንዲት ዕለትም ጋኔን የያዘውን ሰው ያድነው ዘንድ ወደ አባንጦንስ አመጡ አባን ጦንስንም ይፈውሰው ዘንድ ረዱ ጳውሊን አዘዘው። ጳውሊን ጋኔኑን ጋኔናሙን ሰው ወስዶ አባቴ እንጦንስ ውጣ ይላል አለው። ሰይጣኑ ግን መውጣትን እምቢ አለ፣ እርሱንም እንጦንስን ተሳደበ። ጳውሊን ካልወጣህስ ለእንጦንስ እነግረዋለሁ እንደሚቀጣህም ታያለህ አለ። ይህንንም ብሎ በቀትር ጊዜ ወጥቶ ፀሐይ በአጋለው ድንጋይ ላይ ቆሞ ይህ ጋኔን ያደረበት ሰው እስኪድን ድረስ ከዚህ አለት እንዳልወርድ እንዳልበላና እንዳልጠጣ ያው እግዚአብሔር አለ። በዚያን ጊዜም በዚያን ጊዜ ጋኔን በታላቅ ዘንዶ አምሳልም ከሰውየው ላይ ወጥቶ በኤርትራ ባህር ውስጥ ገባ። ይህም የዋህ ፋውሪ የሰዎችን ስራ ሁሉ እያየ ስለ ሀጣን ያለቅስ ነበር ስለ እነርሱም ይማልድ ነበር። በመልካም እርጅናም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ የዋህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን።

የቅዱሳን አባቶቻችን ረዴታቸው በረከታቸው ይደርብን፣ ምልጃ ጸሎታቸው ይጠብቀን፣ ቃል ኪዳናቸው አይለዩ። የነግ የሰርክ ጸሎታችንን ሰምቶ ተቀብሎ ልዑል አምላካችን እግዚአብሔር ጸሎታችሁ አስቡን አትርሱን ያሉትን የቤተክርስቲያን ልጆች ሁሉ በያሉበት ይጠብቅልን፣ በቸርነቱ ያስብልን፣ ከሰንበት ረዴት በረከት እንዲያሳትፈን፣ የታመሙትን እንዲፈውስልን የሞቱትን ነፍሳቸውን እንዲምርልን ሀገራችንን ኢትዮጵያን ሁለተኛ ሀገራችንን ቆማንን ለዓለም ሁሉ የበቃ ምሕረቱን ቸርነቱን እንዲልክልን እንዲጠብቅልን የሁላችንን ፍጻሜ እንዲያሳምርልን አምላካችን እግዚአብሔር አቡነ ዘበሰማያት

እሶስበል ከማሁ ኦ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ህዝብከ ማእሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይጠብቃችሁ በሰላም፣ እግዚአብሔር ይጠብቃችሁ በሰላም። ዋሉ መልካም ዕለት።